ጤና ይስጥልን ውድ ኢቫንጀሊካል ቴሌቪዥን ተመልካቾቻችን፣ ይህ የወንጌል አማኞች ድምፅ ነው። የለቱን መረጃ ይዘላችሁ ቀርበናል። በቅድሚያ ማ የመሰረተ ክርስቶስ ቤተክርስቲያን ፕሬዚዳንት ለዋናው ቢሮ ሰራተኞችና አገልጋዮች የውጭ ሀገር ቆይታቸውን አብራሩ። በዝነው የፈረንጆቹ ወደት ከሄዱት እና እየተካሄዱ ያሉት ዓለም አቀፍ የክርስቲያን ኮንፈረንሶች በዓለም አቀፍ ደረጃ ቤተ ቤተክርስቲያናትን ከማስተባበር ረገድ ትልቅ ሚና እየተጫወቱ እንደሆነ ተገለጸ። ከመረጃዎቹ ጋር ከእናንተ ጋር ምቆየው ኒያማን ዊልዲሶ ከመላው የስትዱ ባለሙያዎች ጋር በጋራ በመሆኑ አብራችን ቆዩ። የመሰረተ ክርስቶስ ቤተ ክርስቲያን ፕሬዚዳንት ለዋናው ቢሮ ሰራተኞችን አገልጋዮች የውጭ ሀገር ቆይታቸውን አብራሩ። ባለረባችን ቤተለም ደረጃ የተጨማሪ አላት የመሰረተ ክርስቶስ ቤተክርስቲያን ፕሬዝዳንት መጋቢ ደሰለኝ አበበ ወደ ቢሮቸው ሲመለሱ በመሰረተ ክርስቶስ ቤተክርስቲያን ዋና ቢሮ ለሚገኙ ሰራተኞችና አገልጋዮች የ45 ቀን የአሜሪካ ሀገር ቆይታቸውን አብራርተዋል። ፕሬዝዳንቱ በቆይታቸው ያከናወኗቸውን ተግባራትና የተገኙትን ውጤቶች ሲገልጹ በተለይ ሰሞኑን በማኅበራዊ ሚዲያ ስለ ቤተክርስቲያኒቱ በተነሱ ጉዳዮች ላይ ሰፊ ማብራሪያ ሰጥተዋል። በመጨረሻም በቢሮ አገልጋዮችና ሰራተኞች የጋራ ጸሎት ፕሮግራሙ ተጠናቋል። በተያያዘ መረጃ የመሰረተ ክርስቶስ ቤተ ክርስቲያን አገልጋዮች በወቅታዊ ጉዳዮች ላይ ምክክር አደረጉ። ባልደረባችን ቤተልሔም ደረጀ ተጨማሪ አላት። በመሰረተ ክርስቶስ ቤተ ክርስቲያን የአዲስ አበባ የምስራቅ አዲስ አበባና ቡራዩ ወልመራ ክልሎች የሙሉ ጊዜ አገልጋዮች ሰሞኑን በማህበራዊ ሚዲያ ስለ ቤተ ክርስቲያኒቱ እየተነሱ ባሉ ጉዳዮች ዙሪያ በመሰረተ ክርስቶስ ቤተ ክርስቲያን ዋና ቢሮ ሚሊዮን በለጠ አዳራሽ የቤተ ክርስቲያኒቷ ሊቀመንበር ፕሬዝዳንት፣ ምክትል ፕሬዝዳንትና የክልሎች ዋና አጻፊዎች በተገኙበት ምክክር አድርጓል። ምክክሩ በቤተ ክርስቲያኒቱ ሊቀመንበር ዶክተር ሰይፈ ወዳጀ ንግግር የተከፈተ ሲሆን በማስከተልም የመሰረተ ክርስቶስ ቤተ ክርስቲያን ፕሬዝዳንት መጋቢ ደሳለኝ አበበ አሜሪካን ሀገር ስለሄዱበት ዓላማና ቆይታ አብራርተዋል። ጉባኤውም የተለያዩ ጥያቄዎችን በማንሳት ውይይት ሲያደርግ ለወቅታዊ ጉዳይ ይበጃሉ ያላቸውን ምክር ሀሳቦች አቅርበው የቤተ ክርስቲያኒቱ አገልጋዮች ምክራቸውን በጋራ ጸሎት ማጠናቀቃቸውን ቤተ ክርስቲያንቷ በፌስቡክ ገጿ ላይ ያስፈራለች። በያዝነው የፈረንጆቹ ወር የተካሄዱት እና እየተካሄዱ ያሉት ዓለም አቀፍ የክርስቲያን ኮንፈረንሶች በዓለም አቀፍ ደረጃ ቤተ ክርስቲያናትን ከማስተባበር ረገድ ትልቅ ሚና እየተጫወቱ እንደሆነ ተገለጸ። ባልደረባችን ቃልኪላ እንዳለ ተጨማሪ አላት። ግሎባል ሃርቨስት ሰሚት 205 ከጥቅምት 22 እስከ 26 ቀን 2018 ዓ ም በደቡብ ኮሪያዊ ደጁ ደሴት ያካሄደው ጉባኤ በስኬት መጠናቀቁ የሚታወስ ሲሆን ከሰሚቱ መጠናቀቅ ጥቂት ቀናት በኋላም በኤድ ቱ ቸርች ኢን ኒድ አማካኝነት የተዘጋጀውና በዓለማችን ላይ መከራን እየተቀበሉ በሚገኙ ክርስቲያኖች ላይ የሚያተኩ የሬድ ዊክ ካምፔን በዓለም አቀፍ ደረጃ እየተካሄደ ይገኛል። በደቡብ ኮሪያ ደጁ ደሴት በተካሄደው ግሎባል ሃርቨስት ሰሚት ላይ የኢትዮጵያ ቃለ ሕይወት ቤተ ክርስቲያን ዋና ጸሐፊ ዶክተር ስምኦን ሙላቱን ጨምሮ ከተለያዩ ዩ ከመቶ በላይ ሀገራት የተውጣጡ ከ1500 በላይ መሪዎች ተገኝተውበታል። በዚህ ዓለም አቀፍ መድረክ ላይ ተገኝተው የነበሩት የኢትዮጵያ ቃለ ሕይወት ቤተ ክርስቲያን ዋና ጸሐፊ ዶክተር ስምኦን ሙላቱ እንደተናገሩትም የዚህ ጉባኤ ራእይ በዓለም ዙሪያ የሚገኙ ቤተ ክርስቲያናትና ሚስዮናዊነት አገልግሎት ለማሩ ክርስቲያናዊ ድርጅቶችን በማሰባሰብ በቅንጅት ተንቀሳቅሶ እንደ አውሮፓውያኑ አቆጣጠር ከ2025 እስከ 2033 ድረስ ማለትም በቀጣዮቹ ስምንት ዓመታት ውስጥ አንድ ቢሊዮን ነፍሳትን ወደ ጌታ ማምጣት ነው። እንደ ዋና ጸሐፊው ገለጻ ከበርካታ የዓለም ሀገራት የመጡ የቤተ ክርስቲያናት መሪዎች እና ሚስዮናዊ ድርጅቶች የተገኙ ሲሆን ከስብከተ ወንጌል በተጨማሪ በተለያዩ ሀገራት በመካሄድ ላይ የሚገኙ የወንጌል ስርጭት እንቅስቃሴ ተሞክሮዎች በዋቢነት የቀረቡ ሲሆን፣ በጉባኤው ላይ ዋና ጸሐፊው ዶክተር ስምኦን ሙላቱ በኢትዮጵያ ቃለ ሕይወት ቤተክርስቲያን ስላለው የወንጌል ስርጭት እንቅስቃሴ ና ስለ ቤተ ክርስቲያኒቱ መቶኛውን ዓመት የምስረታ በዓሏን ለማክበር እያደረገች ስላለው ቅድመ ዝግጅት አጠር ያለ መልእክታቸውን አስተላልፈዋል። ዋና ጸሐፊው የዓለም አቀፍ መድረክ ብዙዎችን ለማስተዋወቅ፣ ለማቀራረብ ና አጋርነት ለመፍጠር መንገድ የከፈተ መልካም አጋጣሚ እንደነበርም ተናግረው በቅንጅት ና በትብብር ለመስራት ጥሪ የቀረበበት ውጤታማ ጉባኤ እንደነበርም አስረድተዋል። መረጃውን ከቤተ ክርስቲያኒቱ የሕዝብ ግንኙነት መምሪያ ያገኘ ነው። በኢትዮጵያ ቃለ ሕይወት ቤተ ክርስቲያን በሰሜን በር ህብረት የሰንዳፋ ቃለ ሕይወት እናት ቤተ ክርስቲያን ድጋፍ እንደምትሻ አስታወቀች። ባልደረባችን ናፍኔል ጌታቸው ተጨማሪ አለው። የቤተ ክርስቲያኒቱ ሰብሳቢ የሆኑት አቶ ዳዊት አየለ ቤተ ክርስቲያኒቱ በኮቶቤ ቃለ ሕይወት አማካኝነት በ1998 ዓ ም መመስረቷን ገልጸው ከምንም ተነስታ ባለፉት 20 ዓመታት ባደረገችው እንቅስቃሴ እንደተናገረው ከ650 በላይ አባላትን ማፍራትና አራት የተከላ ጣቢያዎችን ማደራጀት እንደቻለች ተናግረዋል። በአሁኑ ወቅት 520 ካሬ ሜትር ስፋት ያለው ይዞታ ባለቤት መሆን የቻለችው አጥቢያ ቤተ ክርስቲያኒቱ ፈርጀ ብዙ ድጋፍ እንደሚያስፈልጋት ተናግረዋል። ሰብሳቢው አቶ ዳዊት አያይዘው የሰንዳፋ እናት ቤተ ክርስቲያን ባለፈው ዓመት ሁለንተናዊ አገልግሎት እንዲሰጥ ማቀድ የጀመረችው የህንፃ ግንባታና አራቱ የተከላጣቢያዎች ጉዳይ ከፍተኛ ሸክም እንደሆነባትና የወገኖችን ድጋፍ እንደምትሻ አስረድተዋል። አጥቢያ ቤተ ክርስቲያኒቱ ከሰንዳፋ ከተማ አስተዳደር ጋር በመተባበር በልማት ስራዎች ላይ ንቁ ተሳታፊ መሆኗን አስረድተው ወደፊት ከከተማው አስተዳደር ጋር በመነጋገር የተጨማሪ ዞታት ጥያቄዋን ምላሽ ለማግኘት በመስራት ላይ ትገኛለች ያሉት አቶ ዳዊት የህፃናት አገልግሎትን ጨምሮ ለበርካታ አገልግሎቶች የቦታ ጥበት እንዳጋጠማቸውና አጥቢያይቱ ከራሱ አልፎ ተከላጣቢያዎችን ደራጅታ በሁለት እግሮቿ ለማቆም ከፍተኛ ተግዳሮት እንደገጠማት ተናግረዋል። በመጨረሻም ሰብሳቢው በኢትዮጵያ ቃለዎት ቤተክርስቲያን በሰሜን በር ህብረት የሰንዳፋ ቃለዎት እናት ቤተክርስቲያን ከሁሉም ወገኖቿ ድጋፍ እንደምትሻም አስታውቀዋል። የኢትዮጵያ ቃለዎት ቤተ ክርስቲያን በጂንካ ከተማ ቃልዮት አጥቢያ ቤተክርስቲያን መሪዎች ድንገተኛ አልፈት የተሰማትን ጥልቅ ሐዘን ገለጸች። ባልደረባችን ቃል ኪዳን እንዳለ ተጨማሪ አላት የኢትዮጵያ ቃለ ሕይወት ቤተክርስቲያን በጅንካ ከተማ ቃለ ሕይወት አጥቢያ ቤተክርስቲያን መሪዎች ድንገተኛ ሕልፈት ጥልቅ ሐዘን እንደተሰማት ትገልጻለች። የጅንካ ከተማ ቃለ ሕይወት አጥቢያ ቤተክርስቲያን ሰብሳቢ የነበሩት አቶ ፍሬውን ፈቃዱ፣ የአጥቢያቱ ጸሐፊ መምህር ማቴዎስ ጳውሎስ እና ገንዘብ ያዡ መምህር ኢቃሌ ጋልኮ በሰዓታት ልዩነት በተከታታይ ሕይወታቸው በማለፉ ቤተክርስቲያናችን የተሰማትን ጥልቅ ሐዘን ገልጻለች። የአጥቢያቱ ሂሳብ ሹም የሆኑት መምህር ኢቃሌ ጋይኮ ጥቅምት 29 ቀን 2018 ዓ ም ከዚህ ዓለም ድካም አርፈው እሁድ ስርዓተ ቀብራቸው ተፈ ተፈጽሟል። ከሁለት ቀናት በኋላ ህዳር 1 ቀን 2018 ዓመተ ምህረት የአጥበይቱ ጸሐፊ የሆኑት መምህር ጳውሎስ ማቴዎስ ካረፉ በኋላ አስክሪናቸው ለምርመራ ወደ ሐዋሳ ተወስዶ በማግስቱ ህዳር 2 አመሻሽ ላይ ወደ ጅንካ ሲመለስ የአጥበይቱ ሰብሳቢ የሆኑት አቶ ፍሬውን ፈቃዱ በድንገት በማረፋቸው ህዳር ሶስት ቀን የሁለቱም መሪዎች የቀብር ስነ ስርዓት ባንድ ላይ ተፈጽሟል። በዚህም የጅንካ ከተማ ቃለ ሕይወት ቤተክርስቲያን በሁለት ቀናት ውስጥ ሶስት መሪዎቹ አማጣቷ እጅግ አሳዝኖናል አስደንግጦናለንም ስትል ቤተክርስቲያኒቱ አስታውቃለች። እነዚህ መሪዎች በቤተክርስቲያን ምዕመናን ዘንድ የተወደዱና የተከበሩ ዘመናቸውን ሁሉ ለጌታ ስራ ሲተጉ የኖሩ በደቡብ ኦሞና አካባቢ ወንጌልን ለማስፋፋት የበኩላቸውን ትልቅ ሚና የተጫወቱ የወንጌል አርበኞች በመሆናቸው የኢትዮጵያ ቃለ ሕይወት ቤተክርስቲያን ስራቸውን ለትውልድ ትናገራለች። የእነዚህ የወንጌል አርበኞች ምድራዊ ቆይታ በዚህ መልኩ መቋጨቱ ቢያሳዝንም በአሁኑ ወቅት በጌታ እቅፍ እንደሚገኙ ስናስብ ግን እጅግ እንኮራለን ስትል ቤተክርስቲያኒቱ አሳውቃለች። የኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ፕሬዚዳንት ስምኦን ሄሊሶ፣ ምክትል ፕሬዚዳንት አቶ ዳንኤል ጫሜቦ እና ዋና ጸሐፊው ሙላቱ ምክትል ዋና ጸሐፊ ዶክተር ወንድሙ አበበ የቀጠናዎች የህብረቶችና ልዩ ህብረቶችን አመራሮችን በሙሉ ለቤተሰቦቻቸው፣ ለቤተ ክርስቲያንና ለመላው ወዳጅ ዘመድ መጽናናት እንደሚመኙም ገልጿል። ተመልካቾቻችን ለዛሬ ከያዝናቸው መረጃዎች ወደ መጨረሻው ስናልፍ የኢትዮጵያ ቃለዊት ቤተ ክርስቲያን የደቡብ ኦሞ ቀጠና ቃለዊት ቤተ ክርስቲያን ጽፈት ቤት የአንድ ወር ጾምና ጸሎት አውጀ ባልደረባችን አፍኔል ጌታቸው ተጨማሪ አለው። ጽህፈት ቤቱ ባወጣው የጾም ጸሎት ጥሪ ከሰሞኑን በጂንካ ከተማ ቁጥር ስድስት ቃለ ሕይወት ቤተ ክርስቲያን መሪዎች ላይ የደረሰው ድንገተኛ ሞትና አደጋ እጅግ ልብ የሚሰብር እንደሆነ በመጥቀስ ይጀምራል። እናም ይህንን አስመልክቶ ከዳር ሁለት ቀን አስቸኳይ የጾም ጸሎት እንዲደረግ ጥሪ መቅረቡን ያስታውሳል። ሆኖም በሚዲያ እየተሰጠ ያለው መግለጫ ድንጋጤና ግራ መጋባት እየፈጠረ ስላለ እንደ ቃለ ሕይወት ቤተ ክርስቲያን የአንድ ወር አስቸኳይ ጾም ጸሎት እንዲደረግ መስማማቱን ጽህፈት ቤቱ አስታውቋል። ከዚህ በፊት በኮቪድ ጊዜ አስቸጋሪና ከባድ ሁኔታዎችን እግዚአብሔር በ ጋዜጣ ክፉ ቀን አሻግሮናል ያለው ጽሕፈት ቤቱ አሁን ሁሉን ቻዩ የሆነው እግዚአብሔር እንዲረዳን ይህንን ክፉ ቀን በጾምና በጸሎት እናሳልፍ በማለት ከዳር ስምንት እስከ ድረስ ቅዱሳን ጾም ጸሎት እንዲያደርጉ ጥሪ አቅርበዋል። በጾም ጸሎቱም እግዚአብሔርን ስለ ሉዓላዊነቱ፣ ስለ አምላክነቱ፣ ስለ ፍቅሩና ስለ ሁሉን ቻይነቱ በማመስገን ስለመተላለፋችን፣ ስለበደላችን ስለ በደላችን እንደ ሀገርና እንደ ቤተ ክርስቲያን ስላሉን መተላለፎች ንሳ በመግባት ቤተሰቦቻቸውን ላጡት ወገኖች እግዚአብሔር መጽናናት እንዲሰጥ የከተማ ቃለቤት ቤተ ክርስቲያን መሪዎችና ምዕመናንን እግዚአብሔር እንዲያጽናናን እንዲሁም በህመም ያለው መጋቢ ሚልኪያ ሳንባዬ እግዚአብሔር እንዲፈውሰው እንዲሁ ለሌሎች ተያያዥ ጉዳዮች እንዲጸለይ ጽሕፈት ቤቱ ጥሪውን አቅርቧል። ተመልካቾቻችን ለዛሬ ያዝናቸው መረጃዎች እነዚህ ይመስላሉ። ከመረጃዎቹ ጋር ከእናንተ ጋር ቆይታ ያደረግኩት እኔ ማኒ ሊብሶ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። ከቀሪ የኤቫንጀሊካል ቴሌቪዥን ፕሮግራሞች ጋር መልካም ቆይታ